የተራና የትም የምትገኝ ከሆነ ዋጋና ጣዕም አይኖራትም። ጀስት ላይክ ብዙሀንን ለማብላት ተብሎ የተገነባ ኩሽና የሚጣፍጥ ምግብ እንደማይሰራበትና ምግባቸው እንደማይጣፍጠው ሁሉ በአፈታሪክ ላይ የምናውቀው የትር አባት የሆነው ኦድን እውቀትን ለማግኘት ሲል የገዛ አይኑን እንደ ሰዋ ይነገራል። አስተውል፣ እውቀትን ለማግኘት ሲል አንተ፣ የተሰወረችውን እውቀት ለማግኘት ስትል ምን ያህል ርቀህ ትጓዛለህ? እሱን ለራስ መልስ። ኦዲን እውቀትን ለማግኘት አይኑን ሰዋ። በአንድ አይኑ ዓለምን ተመለከተ። ዓለምን ለማየት ዓለምን ለመመልከት እውቀት ሊኖረህ ይገባል። ዋጋ ከፍለህ መውሰድ ያለብህን እውቀት ወይም ዋጋ ከፍለህ መማር ያለብህን እውቀት ልንገረህ። አንደኛ ሳይኮሎጂ እና ማኒፑሌሽን። ይህን ከተማርክ ሰዎችን በቀላሉ መቆጣጠር ትችላለህ። ሰዎችን የፈለግከውን ነገር እንዲያደርጉልህ ማድረግ ትችላለህ። ሰዎችን በቀላሉ ባንተ ስር ማድረግ እንትችላለህ የምትከበር ሰው፣ ዋጋ ያለው ሰው ትሆናለህ። እንዲሁም ተወዳጅ የሆንክ ሰው እንድትሆን ያደርግሃል። ሁለተኛ ሴቶችን እንዴት መያዝ እንዳለብህ። ሴትን መያዝ የማይችል ወንድ ወንድ አይባልም። እስኪ ልጠይቃችሁ፣ ሴቶች የሚጫወቱበትና የሚንቁት ወንድ ስታስቡት በሌሎች ወንዶች የሚከበር ይመስላችኋል? ቦታስ የሚሰጠው ይመስላችኋል? በፍጹም አይከበርም። በፍጹም ቦታ አይሰጠውም። ስለ ሴቶች ሳይኮሎጂ ሴቶች ምን እንደሚጠሉ ምን እንደሚወዱ ማወቅ አለብህ። ምን እንደሚወዱ ማወቅ እና መማር አለብህ። በዚህ በታዳጊነት ማትማር ከሆነ አሊያ ከረፈደና በሚያስጠላ መንገድ ትማራለህ፣ ወይም ሳይገባ የተናቀው እንደሆነ ትቀራለህ። ስለዚህ ነገር ፈጥነ መማር ይኖርባል። ሶስተኛ፣ ስለ ቢዝነስ መማር አለብህ። ስለ ቢዝነስ ሐሳብ ማታስብ ከሆነ እመነኝ፣ ህይወት ያለ ገንዘብ በጣም ከባድ ትሆንብሃለች። እንዴት ገንዘብ ሜክ እንደምታደርግ መማር ይኖርብሃል። ስለ አመራር ችሎታ፣ ስለ ሰለይ ንግግር ችሎታ መማር ይኖርብሃል። ለዚህ ነገሮች ዋጋ ከፍለ ልትማር ይገባሃል። ምክንያቱም የእነዚህ እውቀቶች ፍሬ ወደ ፓወር፣ ወደ ዝና እና ወደ ታላቅነት ነው የሚወስደህ። ዓለምን መመልከት ከፈለግ እነዚህን ዕውቀቶች ያዝ። እነዚህን የጠቀስናቸውን ርዕሶች በኮርስ መልክ አቅርቤላችኋለሁ። አጠቃላይ ዋጋቸው 300 ብር ብቻ ነው። ቀድሞ ለሚገዙ ተመዝጋቢዎች በመቶ ብር መውሰድ ይችላሉ። ኮርሱ ብዙ ቶፒኮችን ይዟል። ኮርሱን ለመውሰድ በዚህ የንግድ ባንክ አካውንት ትራንስፈር አድርጋችሁ ስክሪንሾት ወይም ደረሰኙን ፎቶ በማንሳት ዲስክሪፕሽኑ ላይ ባለው የቴሌግራም አካውንት መላክ ትችላላችሁ። እስከ 6 ሰዓት ክፍያውን የሚያጠናቅቁ ሰዎች በሶስት መቶ ብር የሚሸጠውን ኮርስ በመቶ ብር ይወስዳሉ። ደንብና ግዴታ ተፈጻሚነት አላቸው። ይህ እድል እንዳያመልጣችሁ። ኦድን እውቀትን ለማግኘት አንድ አይኑን ሰውተዋል። አንተስ እውቀትን ለማግኘት ምን ታደርጋለህ? ይህን ራስ መለስ።